አሰላሙ አሌኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁላችሁንም። ሁላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ተከታታይ ትረካ እንፋሎት የተሰኘው ክፍል ስድስት ይቀጥላል። ሰሜራ ከፋጡማ ጋር ብቻዋን ነች። በጣም ፈርታለች። ልትቀርባት አልቻለችም። ፋጡማ የቀረ ዘመድ የላትም። ሰሚራ ለጥቂት ጊዜ ተረጋግታ አስባ አንድ ሀሳብ መጣላት፣ የፋጡማ ጎረቤቶች ጋር ሂዳ መናገር። ወዲያው ከቤት ወጥታ ለተወሰኑ ሰው ተናገረች። የሰፈሩ ሰው ተረባርቦ ድንኳን ተደኮነ፣ ሬሳውንም እንዲከፈን ተደረገ። ሁሉም ነገር ቦታ ቦታ እየያዘ ነው። በዚህ መሀል ግን ሰሚራ እንዲዛ በብጣሽ ጨርቅ ጠቅልላ የጣለችው ሬሳ ትዝ አላት። ስራዋ ለራሷ ቀፈፋት። አሁን ቢቀፋትም ባይቀፋትም ካለፈ ወዲያ ምን ይደረጋል። ሀሊማ ከተወሰነ ሰዓት በኋላ ነቃች። ከድር ትንሽ ሰላም ተሰማው። ወዲያውኑ ዶክተሩን ጠራው። ዶክተሩም የተወሰነ ነገር ቼክ ካደረገ በኋላ ከድርን አንድ ወጭ አንድ ላናግርህ ብሎ አብረው ከክፍሉ ወጡ። በሩን ጠጋ አድርጎላት መነጋገር ጀመሩ። ያን ያህል አደጋ ላይ ሊጥላት የሚችል ነገር የለም፣ አንዳንድ ሰው ከመጠን ያለፈ ደስታና ሐዘን ሲገጥመው መቋቋሚያ ያቅተውና እንዲህ አይነት ችግር ሊፈጠር ይችላል ብሎ ዶክተሩ ለከድር ይነግረዋል። የተወሰነ ሰዓት እረፍት ታድርግ እና ትወጣለች ብሎ ዶክተሩ ከድርን ተሰናብቶት ሄዷል። ከድር የሃሊማን ጉዳይ ከሰማ በኋላ ወዲያው ሰሚራ ጋር ይደውላል። ሰሚራ ከሰፈር ሰዎች ጋር አንዳንድ ነገሮች ነው አንዳንድ ነገሮች እያደረገች ነው። ስድስት ሰዓት ላይ ሰዓቱ የዝሁር ሰዓት እየደረሰ ነው። ከድርም ከሐኪም ቤት አሁን ካልወጣ ሰዓቱ ይሄዳል፣ ሃሊማንም ጥሎ መሄድ አይችልም። ከድር ወዲያውኑ ወደ ዶክተር ቢሮ ሄዶ ለዶክተሩ ሁኔታውን አስረዳው። ዶክተሩም ሀሊማን ይዟት እንዲሄድ ፈቀደለት። ከድር ዶክተሩን አመስግኖ ያለበትን ሂሳብ ከፍሎ ሀሊማን ይዞ ወደ ፋጥማ ቤት መሄድ ጀመሩ። የሰሜራን ጮኸት እያሰበ ነው። እስካሁን ብቻዋን እንደሆነች ነው የሚያውቀው። ወደ ፋጥማ ቤት የሚወስደው ቀያስ ጋር ሲደርስ ሀሊማ በድጋሚ ራሷን እንድትስት እንዲያት ስትፈራ ሰዓቱ 6:25 ይላል። ወደ ቤት ላድርሳት ቢል እንኳን ሰዓቱ አይበቃውም። አማራጭ ስለሌለው ሃሊማን ወደ ፋጥማ ቤት ይዟት መሄዱን ቀጠለ። ቤት ሲደርሱ ድንኳን ተደኩኖ ያያል። ምን እንዲህ ማን እንዲህ እንዳደረገ ለማወቅ በፍጥነት ወደ ውስጥ ገባ። ጭራሽ ያልጠበቀው ነገር ነበር። ሃሊማ አካሏ ነው እንጂ የለችም ማለት ይቻላል። ወደ ውስጥ ሲገባ የሚያለቅስ ሰው፣ ምግብ የሚሰራ ሰው ብቻ ግቢው በሰው ተሞልቶ፣ ከድር በጣም ተገረመ ሁኔታ በተገረመ ሁኔታ ያያል። የሰው ሁኔታ ሲያይ እሱም ሚስቱ ትዝ አለችው። አንገቱን ደፍቶ ወደ ውስጥ ገባ። ሰሚራን በአይኖ መፈለግ ጀመረ። ሰሚራ እይታው ስለነበ አይታው ስለነበረ ወደ ከድር መጣች። ከድር ሰሚራን እንዳገኛት በቅድሚያ የጠይቃት ስለ ፋጡማ ሬሳ ነበር። ሁሉንም ነገር ነገረችውና ሬሳውን መስጂድ ውስጥ እንዳለ ነገረችው። ሀሊማን ወደ መስጂድ ይዟት ሄደ እንድትሰናበታት አደረገ። ከዝሁር ሰዓት በኋላ ተሰግዶባት ተቀበረች። ሰው ትንሽ ቀዝቀዝ ብሏል። ከድር ሁለቱን ልጆቹን ይዞ መጣ። ሁሉም አንድ ላይ ናቸው። ሀሊማን ከፋጡማ ሞት ይልቅ የእናቷ አማማት ነው ይበልጥ የጎዳት። በስርዓት እንኳን አልተለቀሰባትም። በዛ ላይ አንድ ያለችኝ የምትላት ፋጡማን ማጣቷ ጓደኛዋ፣ እናቷ፣ አክስቷ በቃ ሁሉ ነገሯ ነበረች። ሀሊማ አሁን ከምን ጊዜውም በላይ ብቸኝነት ተሰማት። ዛሬ ፋጡማ ከሞተች ሶስተኛ ቀኗ ነው። እንደ መጀመሪያው ቀን የሰፈር ሰው በጋራ ሆነው ድኳኑን አፈረሱት። ሀሊማ ሀዘኗን ለመርሳት እየሞከረች ነው። ጠንካራ ለመሆን እየጣረች ነው። የአክስቷን ዓላማ ለማሳካት ወስናለች። ከሳምንት በኋላ እነ ከድር ወደ ቤታቸው ተመለሱ። ሀሊማ ሀዘኑ አለቃቃትም አለቀቃትም። ለእህትና ለወንድሟ ብላ ጠንካራ መሆን አለባት እሷን እያሰበች ጠንካራ መሆን እየሞከረች ነው። ክረምት አልፎ በጋ እየመጣ ነው። ሀሊማ ሁለተኛ ደረጃ ትምህርት ቤት ገብታለች። እህትና ወንድሞቿም ትምህርት ጀምረዋል። ሀሊማ በመጀመሪያ ሴሜስተር የትምህርት ቤቱ የመጀመሪያ ነጥብ የእሷ ነበር። አባቷ በሀሊማ ውጤት በጣም ተደሰተ። የሀሊማ ወንድምና እህትም ሀያትና መሐመድ የአንደኛ ክፍል እና የሁለት አንደኛ እና ሁለተኛ ወጡ። ይህ ውጤት የሃሊማ ልፋት ውጤት ነው። ሁለቱም ሃሊማን እንደ እናትም እንደ እህትም ነው የሚያዩዋት። እሷም ቢሆን የእናቱንም የእናትነቱንም የእህትነቱንም ኃላፊነት በሚገባ ትወጣለች። ሀሊማ ለሰሚራ ከምን ጊዜውም በላይ ጥሩ እየሆነችላት ነው። እናቷ የምታደርጋቸው ነገሮች ሀሊማም እያደረገች ነው። ሰሜራ በስራዋ እንድትጸጸት እያደረገቻት፣ በይበልጥ ደግሞ ህሊናዋ እንዲወቅሳት እያደረገቻት ነው። ለከድርም ቢሆን አንድ አይነት ነገር እያደረገችው ነው። ሰሜራ በከድር ልጆች እየቀናች ይመስላል። ከድር ከስራ እስከሚመለስ ጠብቃ እራት በልተው ጨርሰው ሁሉም ተኙ። ከድርና ሰሜራ ብቻ ሲቀሩ ከድር ከከድር ከድር፣ አለችው ለዘብ ባለ ድምፅ። አቤት። አንድ ጥያቄ ልጠይቅህ ነበረ። ምንድን ነው? ጠይቅኝ። እኔ ለእኔ አንተ ምን፣ ይቅርታ፣ ቤት ሰዎች እኔ ለአንተ ምንህነኝ? ዝማላት ብጠይቅ ብጠይቅ መልስ የለም። እሺ አትመልስልኝ፣ ግን ልጅ መውለድ እፈልጋለሁ። ቢያንስ ይሄንን መልስልኝ። ሰሚራ የከድርን አፍ አፍ ያየች የሚለውን እየጠበቀች ነው። ከድር ግን አንዲትም ቃል ትንፍሽ ሳይል ወደ መኝታ ቤት ሄዴ ሰሚራ በጣም ከፋት። ዝም ከማለት ውጭ አማራጭ የላትም። ጨለማው አልፎ ብርሃን ተተካ። ሀሊማ እህትና ወንድሟን ለትምህርት ቤት አዘጋጅታ እሷም ተዘጋጅታ ሁሉም በአንድ ላይ ቁርስ በልተው ሀሊማ እህትና ወንድሟን ይዛ ወጣች። ሰሚራ በድጋሜ ልጠይቀው ፈልጋ ነበር ግን ሊመልስልኝ ይችላል ብላ ላይ መልስልኝ ይችላል ብላ ዝም አለች። ካሁን አሁን ምን ተናገረ እያለች ስጠብቅ እሱም ልብሱን ቀያይሮ ደህና ወይ ብሏት ወጣ። ምንም ሳትመልስለት በዝምታ በአይኗ ሸኘችው። እነ ሀሊማ ከትምህርት ቤት መውጫቸው ደርሷል። ሰሚራ አንድ ነገር አሰበች። እነ ሀሊማ እስከሚመለሱ ያላትን ሙያ ተጠቅማ ቆንጆ ምግብ ሰርታ ጠበቀቻቸው እና ሀሊማ ሲመለሱ በሞቀ ፈገግታ ተቀበለቻቸው። ሀሊማ ግን ፈገግታዋን አልወደደችውም። ያለመደባትን ብላ ግራ ገባት። በውስጧ ምን ተገኘ እያለች አሰበች። በሰዓቱ ሀሊማ የአስረኛ ክፍል ተማሪ ማትሪክ ፈተና ልትወስድ ሁለት ወር ብቻ ነበር የቀራት ሰሚራ የሚበሉትን አቀረበችላቸው። ሀሊማ እኔ አቀርበዋለሁ ነበር እኮ ለምን ተቸገርሽ? ስለ ደከመሽ ብዬ ነው። ምንም ምን ችግር አለው? እሬ የለውም ብላ መመገብ ጀመረች። በጣም ይጣፍጣል አለቻት ሀሊማ። ሰሚራ በአድናቆት ተደሰተች። መሐመድና ሀያት በልተው ወደ ቁርአን ቤት ለመሄድ ወጡ። ሀሊማም እነሱን ተከትላ ለመውጣት ስትነሳ እንዲህ ሀሊማ፣ የአንድ የማናግርሽ ነገር አለ፣ እነሱ ይሄዱ አለቻት። ሀሊማም እሺ ብላ እንዲሄዱ ነገረቻቸው፣ እሷ ተቀመጠች። ምንድ ነው? ንገሪኝ፣ እየሰማሁሽ ነው። እሺ እነግርሻለሁ ብላ በረጅሙ ተነፈሰች። ካቀረቀረችበት ቀና ብላ እኔና አባትሽ አንድ ላይ መኖር ከጀመረ ረጅም ጊዜ ሆኖናል እና ብላ ዝማለች እና ምን እና ምን ለኔ ልጄ ለእናንተ ደግሞ ታናሽ ወንድም ያስፈልጋችኋል ታዲያ እኔ ምን እንዳደርግ ነው የምትፈልጊው ከእኔ ይልቅ አባትሽ አንቺን ስለሚሰማሽ እንዲጠይቂው ነው ምን ብዬ ልጅ ውለዱ በይው ምን እንዴት ነው እንደዚህ የምለው ብላ አፈጠጠችባት ሀሊማ እናቷ እንደሞተች እንደምታውቅ እንደማታውቅ ለማስመሰል እየሞከረች እናቴስ እሷ እያለች እንዴት ነው ካንቺ እንዲወልድ የምጠይቀው? ደግሞ ምን ያህል ሀራም እንደሆነ አታውቅም እንዴ? ብላ በንዴት ተናገረቻት። ስሚኝ፣ ድጋሜ እንደዛ አይነት ነገር እንዳትጠይቂኝ ብላት ወጣች። ሰሚራ ያሰበችው ባለመሳካቱ ተበሳጨች እንጂ የሃሊማ ንግግር ምንም አልመሰላትም። ተስፋ ሳትቆረጥ የመጨረሻ እድሏን ለመሞከር ወሰነች። ከድር ሌላ ቀን ከሚመጣበት ሰዓት አርፍዷል። ሃሊማና ሰሚራ ሲቀሩ ሌሎቹ ተኝተዋል። ሃሊማም መጠበቅ እያቃታት ነው፣ ወደ ክፍሏ ገባች። ለሰሚራ ያሰበችው በላይ እቅዷ እየተሳካ ነው። ሃሊማ መተኛቷን አረጋገጠች በኋላ መጀመሪያውንም ሳሎን ቤትም ምኝታ ቤቱንም ከሌላ ጊዜ በተለየ አሳመረችው። በተለይ ምኝታ ቤቱን አልጋውን ቆንጆ አድርጋ አስተካክለዋለች። ፍዝዝ ያለ አምፖል ብቻ ለምኝታ ቤቱ ውበት ይሰጠዋል። ያለችውን ነገር ሁሉ አድርጋለች። ሀሊማም እንደተኛች፣ ሰሚራ አሪፍ የምትለውን ቀሚስ ለብሳ መልኳን ይበልጥ ጎላ ብሎ እንዲታይ የተወሰነ ሜካፕ ተቀብታለች። በጣም አምሮባታል። ጨርሳ ከድርን መጠበቅ ጀመረች። ብዙም ሳይቆይ ከድር በሩን ከፍቶ ገባ። ከምንም ጊዜውም በላይ በፈገግታ ተቀበለችው። ከድርም ሲያያት በጣም ደስ አለው። የሰራችውን አሪፍ ራት አቀረበችለት። ደስ እያለው በላ። ሰሚራ ያሰበችውን ለማሳካት ግማሽ መንገድ ሄዳለች። ሌላው ቢቀር ዛሬ ፊት አልነሳትም የተቀባችውንም ሽቶ ከሩቅ ይስባል ከድር በልቶ ሲጨርስ እቃውን አነሳስታ አጠገቡ ተቀምጠች ሁለቱም ዝም ተባባሉ ሰሚራም ወሬ ለመፍጠር ያህል ስራ እንዴት ነበር ብላ ጠይቀችው አሪፍ ነበር በሰላም ነው የቆየኸው አዎ ያልጨረስኩት ስራ ነበር አላት ሌላ የምታወራው ነገር ማሰብ ጀመረች ዛሬ ምን ተገይቶ ነው እንደዚህ ያማረብሽ ከድር ከድር ነበር ያለው። ሰሚራም ትንሽ ሰዓት ዝም ካለች በኋላ አዎ ሁሉንም ነገር እንደ ድሮ እንዲሆን ፈልጌ ነው ብላ የተወሰነ ወደ ከድር ጠጋለች። እሱም ወደ እሷ ጠጋለ። ጥሩ ሀሳብ ነው አላት። ሰሚራም በመልሱ በጣም ተደስተች። ከድርም እኔም ተስማምቻለሁ ብሎ አቀፋት። ሰሚራ ከገድር እቅፍ ውስጥ ሳትወጣ እሱም እንዲያቀፋት ለረጅም ሰዓት ቆዩ። አሪ አንተኛም እንዲ? አረ እተኛለሁ ብሎ ከተቀመጠበት ተነስቶ ወደ ምኝታ ቤቱ ለመሄድ እንድ እግሩን ሲያነሳ ሰሚራ እጁን ጎትታ አስቀምጠችው። ቤተሰቦቼ፣ ይቀጥላል። ላይክ ሸር አድርጉ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ